የደም ግፊት በመድኃኒት መታከም ያለበት መቼ ነው ወይንም ደግሞ ከፍተኛ የደም ግፊት ግዴታ መድኃኒት የሚያስፈልገው መቼ ነው ለሚለው ጥያቄ አጭር ምላሽ ተስጣችሁ። አንደኛ የደም ግፊት በተደጋጋሚ ተለክቶ 160 በመቶ እና ከዛ በላይ ከሆነ ግዴታ የደም ግፊት መድኃኒቶች ወዲያውኑ መጀመር አለባቸው። ሁለተኛ የደም ግፊት በተደጋጋሚ ሲለካ 140 በ90 እና ከዛ በላይ ሆኖ ታካሚው የኩላሊት ድክመት ካለው ወይም የኩላሊት በሽታ ካለው፣ የልብ ድካም ካለው፣ እንዲሁም ደግሞ የስትሮክ ታሪክ ካለው እና የስኳር ህመም ካለው የደም ግፊት መድኃኒት አሁንም ወዲያውኑ መጀመር አስፈላጊ ይሆናል። በሶስተኛ ደረጃ የደም ግፊት በተደጋጋሚ ተለክቶ የላይኛው ከ140 እስከ 159፣ የታችኛው ደግሞ ከ90 እስከ 99 የሚሆንበት ጊዜና ታካሚው ምንም አይነት ተጓዳኝ በሽታዎች ሌሎች ተጓዳኝ በሽታዎች ከሌሉት የደም ግፊት መድኃኒቱን ወዲያውኑ መጀመር አስፈላጊ አይደለም። ለእንደዚህ አይነቶቹ ታካሚዎች በመጀመሪያ ላይፍ ስታይል ማኔጅመንት ወይም ደግሞ በኑሮ ዘይቤ ለውጥ የደም ግፊታቸውን ለማስተካከል መሞከር አስፈላጊ ነው። የላይፍ ስታይል ማኔጅመንት ስንል ጨው መቀነስ፣ ስፖርት መስራት አመጋገብ ላይ ለውጥ ማድረግ፣ ካርቦሃይድሬት ምግቦችን መቀነስ፣ ስኳር፣ ጣፋጭ የሆኑ ነገሮችን ማለት ነው። እነዚህን መቀነስ፣ ክብደት መቀነስ፣ ከተገቢ በላይ የሰውነት ክብደት ካለ እሱን ማስተካከል፣ ሲጋራ ሚያጭስ ከሆነ ሲጋራ ማቆም፣ አልኮል ማቆም እና የመሳሰሉትን የኑሮ ዘይቤ ለውጥ አስተካክሎ ለሶስት ወር ያክል ጊዜ ድረስ መሞከር አለበት። ለሶስት ወር በዚህ በላይፍ ስታይል ማኔጅመንት ተሞክሮ ካልተስተካከለ ግን የደም ግፊቱ እዛው ደረጃ ላይ ካለ አሁንም የደም ግፊት መድኃኒቶችን መጀመር አስፈላጊ ይሆናል። ከደም ግፊት ጋር በተገናኘ ጥያቄ ካላቸው ኮመንት ላይ ጻፉልኝ። ለሌሎች ትክክለኛ የጤና መረጃዎች ፎሎ ማድረግ እንዳትረሱ